ትልቅ ነገር ድሬሳ ግን ትንሽ ፈገግ ካላስደበለሽም ነው። ያለችኝንም እንቀሳቀሳለሁ ግን፣ እባካችሁ ጎንዴ ላይ እንዴት ቆሙ? አንዳንዱ ነው ብልጥ ሰው በል፣ አንጉረኛ አስር ሚሊዮን ብር መኪና ገዝች እያልክ ነው እሱ መጀመሪያ ሽጥና የቀረው እንክፈልልህ አላለም። አንዱ ግን ሌላው ደደም ነው እኮ አብሮት አንተ ብቻ እኮ ነህ እኮ ኪንግ፣ እኮ አንተ የቲክቶክ ኪንግ እኮ አንተ ነህ። በመልክ ብትሰጠቁመና ብትል ሌላው ሆኑና ይችዋል፣ ያለ ፊልተር በጣም ሞጣ የናይጄሪያ ጠንቋይ እኮ ነው የሚመስሉት። የናይጄሪያ ጠንቋይ በቃ ጋጎች ናቸው። አሁን ይህ ልጅ በቃ ደንግጦ ነው ፊልተሩን አንስቶት የገባ የኢትዮጵያ ሲል ከንፈሩ ይተሸዋል፣ እንዲ አፍንጫዋ ምናምን ኮንፈርፍድ ያለች ሰውዬናት። ይችላት እንደ የምትንቀሳቀስ ጉባኤ ሁሉ ሄዳ ምናም ብዬ በጣም ገረመኝ ነው ምልሽ። ያራዳ ልጅ ይመች ምናምን ብዬ እያየሁት ነበር። ክላል ደግሞ እንትኗ እንጂ ረጋ ብላ ተነግሯት ነው። ሳይለንት ሆናኮ ነው። በጣም ሳይለንት ሆናኮ ነው። ባይብሬሽኑን ባይብሬት ላይ ሆና ዳሌው ራስ እኮ አይተዋል ዴ እየሰማኝ እንቄት እኮ ነው የያዘው የመን ዱሬሳ ነዋ። ሰውነቱን አይተዋል ተዋል እስቲ ፓ ዱሬሳ እንዲዜ ነው እንዴ እንዴ፣ ሰማኸኝ በለው። አውቀሽ ነው አውቀሽ ነው አውቀሽ ሉላ ቁም ነገር ቁም ነገር፣ ተነስቶ እኮ አያየኸውም እኮ አንተ። እኔ እኮ አይቼዋለሁ፣ ዱባይ እዛ ሲሽከረከር የዱር እንስሳ ነው። በቃ ሼፑ ሰማይ ነው። ምን ሆኖ ነው? ያላሳብ ነው። ይሄን አረብ ሀገር የሚሰጡትን ሳንቲም የሚበላው ሀሳብ የለበት አይሰራ ቡሌው ሰሜ በጣም ወደው ሰው ነው ባይዘው ሰሚ ባላተው። ኦ ማይ ጋድ እኔ አማቾቼ በጣም ብዙ ሙዚቃዎችን የሰሩ የሰሩት ነው። ሲያገቡ ከአሜሪካ ሲሄዱ እና አማቾቼ እና በጣም ነው ወደው። እዚያ ሻላ የሚባል ለም ቦሌ ምንድን ነበር ነበር ሻላ። ይሄ የጋብቻ የሚፈጸምበት እንትን የለም እዚህ ጋር ወደ ደሳለኝ ሆቴል ከንትን መጥተሽ ኦራይል ከኦራይል ወደ ወደ ወደ ብራስ ሆስፒታል ስትሄጂ እሱ ጋር መካከል ላይ ድልድዩ ጋር የለም። ከእሱ ጋር እኮ ትንሽ ከፍ ብለሽ ነው ያለው፣ በሌፍት በኩል ወደ ቦል ስቴጅ ማለት ነው። ሻላ ምንድን ነበር ሻላ መናፈሻ፣ እዚያ ነበር ብዙ ጊዜ የሚሰራ እና ሰማይ ማለት በጣም የሚወደድ ሰው ነው። ግን አይተሽዋል፣ ሰማይ ለሱ ነው የዘፈነው ለዚያች ልጅ ነው። ግን ዘፈኑ ለራሱ ሆነ እኮ ለልጅቱ አረምንን ሰጠች ሲል አንተ ራሱ ላይ መጠ ቁጫ ላ ሚያራዳ ቆርጠ ለክለት በጣም ለሚወደ ይባይዞ

ነው የሚላሉ። እንደውም የሚሰማ ከሆነ ለእኔ ራሱ ቢዘፍንልኝ ሞጣ፣ እንደዚህ በቃ ዳሌ ትንሽ ቢጨምርልኝ ጥሩ መሰረት። ግን በጣም የሚያስቅ ነው። እ መደንባይ እኔ እኮ ደግሞ ቪዲዮ ቀራጮች ናቸው የሚገርሙት። ከኋላ ሄደው ሲቀርጹ ከጎን ላይ አይተኸዋል። እሱ እራሱ ለምንድን ነው እንደዚያ የሚደንሰው? እንደ ሰውነቱ መቼም እንዲህ የምሽው እያለ ነው። ለራስ አይከብድም እኮ ሞጣዬ። ለእሱ እኮ በጣም ሲብል ነገር ነው ስለያዘው። ራሱ ሌላም ቀን እንዲህ ነው አይከብዳትም ነው የምትይኝ? በትክክል፣ በትክክል። የሰሞኑን እንዴት አየሽው ያው አሳረኛው ፋኑ እዚህ ያጋልቸው ነበር እራሷን ጠርቼ፣ አሳረኛው ፋኑ ሰላይ ነው ብያታለሁ። ታስታውሻለሽ? አባሩስን አሁን ብላ ሄደች። አሁን የራሷን ይዞ ከቻል ነው ሪሻ። ሰላይ ተቀብቶ እኮ ነው ያመጣው ነው። ቪአይፒ ቦታ ነው የመጣው ማለት ነው። የዛሬ ሙሙ ወይ ባ ወይ ባ የታጠለ ነው ይመችው። የዛሬ የመጣው አዲሱ የተለቀቀው ትናንት የተለቀቀው ወይ ባ ታጥማ ላይሽ ወይ ባ ታጥማ ጠጉርም ያለው ምን ያለው ተደጋጅቷል። እኛን መስሎን የመጣ ለጨት ላይ ተጠሩ ይገርምሻል። አባባ መስሎን የመጣው የሚገርመኝ ግን የዚያች እኮ ሲና በረሃ ተቃጠለ ሲል መጽሐፍ ቅዱስ ላይ ትዝ አለኝ። ጭሱ ምናምን አያውይሽ ሲና በረሃ እኔ አይቼዋለሁ። ደግሞ የሚገርምሽ ራሱ ተራራው

ሜክሲካን ምናምኖች እነዚህ ላቲኖች እና እነሱ ፏፏ ነው ወንዶች እግዚኦ ነው እንጂ። አንዱን ይዤው ሄድኩ፣ ለምን መሰለሽ? አንዱን ቄስ ይዤው ሄድኩ። አውቄ ነው ማታ ማታ ዝም ብዬሽ ከጎን እኮ ሊጎበኝ መጥቶ እዚህ ጋር ለንግድ መጥቶ ነው። ቄስ ነው፣ አያውቅሽ። እስከ ሞንትሮስ ይዤው ገባው፣ አንጣጣ ብዬ ማለት ነው። መስካኑን አውጥ ሰዓት አረ ተረጋጋ። ምን አይተህ ነው? እንዲ አላየውም። እንዲ አላየውም። ወይ ወንድ እኮ ነው። ወንድ እኮ ነው። አረ ተረጋጋ አለ። ያየው ነገር አውቄ ወደ እነሱ አንቺ ብታያቸው እኮ አንዳንዶች ደግሞ የጡት ማስያዥ ያደርጋሉ። አይገርምሽም? አይደብሩም ገላቸው አሁን እንዴት እንደሚደብሩ ከዚያ፣ ምን አለ የናይጄሪያ ነው ምናምን የአፍሪካ ጥቁር አየ። ያን ነጩን ባየሁበት ደግሞ ናዩ አላለም ወይ ወጉ ተይዟል። ደግሞ ያ ነጣ ያለው ቆዳይቶ ይህ አሁን ይወጣል። ሰው ይሄ ሰው ነው አለ። አሁን ይህ ሰው ነው ያኛውስ? ትንሽ ቀላ ብሎ ነው። ይህ አሁን ሰው ነው ተመልከተ፣ ይሄ ሰው ነው ይላል። እውነቱን እኮ ነው። ምንም እንደሚመስል እኮ ነው። እንዴት እንደሚደብሩ ይኸውልሽ። እና በጣም እግዚአብሔር አሉ ተናደደና ተዋል። ተው ሲል ተው ሲል፣ በሲና ተራራ ላይ አሻግሮ ከሰባተኛ ሰማይ ላይ ሲለቅለት፣ ከዚያ እኮ ነው ሳውዲ አረቢያ ድርቅ ሆነ። ዛፍ የለም። ሁን ኤምሬት የምትይው ዛፍ እኮ የለም። አንድ ዛፍ የለም። ጠቅላላ ሳር የለም፣ ዛፍ የለም። ወደዚያ ሁሉ ወደ ሚድል ስቴት ወደ እንት ወደ እስራኤል ሄደ፣ ያግሮ መጥቶ የት ቆመ መሰለሽ? ኤርትራና ትግራይን አቃጥሎ ወሎን ትንሽ ገረፍ ገረፍ አድርጎ ቆመ። ሲና ተራራ ላይ የተደረገው የእግዚአብሔር ተኩስ ይሄ ነው። የሚገርምሽ የዚህ እግዚአብሔር ነው። ወጣ እና እኔ ገመሞ ተራራውን የተቃጠለውን አይቼ ያንን ነገር ሲለኩልኝ ሳይው